ብሔረሰብ ኢትዮጵያ ውስጥ ካሉ ብሔረሰቦች አንዱ ሲሆን በጣም ብዙ ባህላዊም ቁሳዊም ሀብቶች ያሉት ጀግና ህዝብ ነው። ማህበረሰባችን ገበሬም ነው። አባቶቻችን በደንብ ነው ያስተማሩን። በተለያዩ ሀገሪቱ ውስጥ ያሉ ትልልቅ ተቋማት ውስጥ የሚሰሩ ጀግና ጀግና ልጆች የወጡበት አካባቢ ነው። አንድ አባባል አለ በአንድ አቮካዶ እንኳ አቮካዶ ሁል ጊዜ የዘር እንትን ይሰጣል። ልጆቻቸውን ያስተማሩ ጀግና አባቶች ያሉበት በስራ የሚያምን መስረቅ መስረቅን የሚጠየፍ ህዝብ ነው። አብዛኛው ካልቸሩ ከኢትዮጵያውያን ጋር ሼር አድርጎ የኖረ ጀግና ህዝብ ነው። ከበላዊ ሀብቶቹ መሳላን ጨምሮ የተለያዩ ህዝባዊ በዓላት ያሉት ህዝብ ነው። ለምሳሌ ከኢትዮጵያውያን ጋር ሼር አድርጎ የሚያከብራቸው በዓላት አሉ። በግሉም የሚያከብራቸው በዓላት አሉ። ከነዛ ሁሉ እንደ ትልቅ ነገር የሚያየው ደግሞ የመሳላም በዓል ነው። መሳላ በዓል በከምባታ ብሔረሰብ አንዱ የዘመን መለወጫ በዓል ነው። ትልቁ ቦታ የሚሰጠው ዘመድ ከቅርብ ሩቅ መጥቶ የሚሰባሰብበት የሚገናኝበት በአዲሱ ዓመት አዲስ ስራ ለመስራት የሚያስተልምበት ትልቅ አሰባሳቢ ና አሰባሳቢና ወንድማማችነትና አንድነትን የሚፈጥር በዓል ነው። መሳላ መድረሱን የሚያሳዩ ብዙ ምልክቶች አሉ። የአየር ብራ መሆን፣ ኢነሬ የምትባል ወፍ አለች፣ በመሳላ ብቻ የምትገለጥ ማሶ የምትባልም እንደዚሁ ታሳ ያንዣብባሉ። መሳላን እንደ ትልቅ የዘመን መለወጫም ከመሆኑ አንጻር እንደ ስንት መሳላ ደረስክ፣ ስንት መሳላ ደረስክ እያሉ ነው የሚጠያየቁትና በከባዱ የሚያከብረው በዓሉ ነው። ሌሎች በዓላትም አሉ። ለመሳላ ዝግጅት ከሰኔ ወር ጀምሮ እናቶች ቁጣባ የሚጀምሩበት ህብረተሰቡን በማያናጋ ሁኔታ ቅድሚያ ቁጣባ የሚሰሩበት ሁለተኛው ደግሞ የተጣላው የሚታረቅበት ሩቅ ያለው ቤተሰብ ደግሞ የሚሰበሰብበት፣ ሁሉንም የሚሰበስብ በዓል ነው። መሳላ ቋሚ ቀን አለው። መስቀል እለት ያው ካሌንደር የሚዘጋበት መስቀል እለት ነው የሚታረደው። ቢ እንደ ኢትዮጵያ ባህል ማይታረዱ ቀናቶችን ሂሳብ አድርገው ወይ ከ17 በፊት ያደርጋሉ ወይ ከ17 በኋላ ያደርጋሉ። የማሳላ በዓል የዘመን መለወጫ በዓል እንደመሆኑ መጠን ዘመድ ከዘመድ ጋር ተጠራርቶ በአብሮነት የሚያሳልፍበት ትልቅ ፌስቲቫል ነው። በፌስቲቫሉ የተለያዩ ስራዎች የሚደረጉ አሉ። ወጣቶች የሚመለከት ሴቲቶቻችን የሚመለከት እንዲሁም አባቶች ወይም ሼማታ የሚባለው በህብረት ተሰብስበው ሰንጋ የሚያርዱበት፣ እያንዳንዱ የህብረተሰብ ክፍል የራሱ ኃላፊነት የሚወጣበት ታላቅ በዓል ነው። አባቶች ተሰባስበው ሰንጋ በዓል በሬ በመግዛት በዓሉን የሚያከብሩበት ተሰባስበው የሚበሉበት፣ የሚመራረቁበት፣ የተጣሉ የሚያስታርቁበት በዓል ነው። ወደ አባቶች ጋር ስንመጣ መሳላ፣ ይህኛው መሳላ እርድ እንደተካሄደ ነው። ለዛኛው መሳላ ማሰብ የሚጀመረው ምንድነው? እሱ ሰው ብዙ ወጭ ነው የሚያስፈልገው። መሳላ ልጆችም፣ ከብቱም፣ ሳሩም፣ ቅጠሉ ሁሉ ነገር የሚደሰትበት ትልቅ በዓል ከመሆኑ አንጻር በጣም ነው የሚዘጋጁትና ይህኛው እርድ እንዳለቀ ይህኛው መሳላ እንዳለቀ ለከርሞ ያዘጋጀን ያቆየን እንደሚባለው፣ ለከርሞ በያወሩ ብር እያጠራቀሙ የሚቆዩ ግሩፖችም አሉ። በቃ ኦልሞስት ሼማታ ስምንትም አስርም አስራ ሁለትም ሆነው ሰዎች በአንድነት ሼማታ ይገባሉ። ሼማታ ማለት አንድ ሰንጋ ወይም ሁለት ሰንጋ በአንድነት የሚያርዱ ሰዎች ቀድሞ ብር እያሰባስቡ በአንዱ ዱሌ ሩታ ይላሉ። ዱሌ ሩታ ማለት አንዱ እርድ የሚካሄድበት በራፍ ማለት ነው። ና በዛ ልክ አባቶች ዝግጅት ያደርጋሉ። በአጠቃላይ እንደ አዲስ ዘመን መለወጫ እንደ ከክረምት ከማይመች ሁኔታ ውስጥ እንደ መውጣት ወደ ስራ እንደ መግባት ስለሚቆጠር በትልቅ አክብሮት በትልቅ ሁኔታ ነው የሚከበረው። እናቶች ቅድሚያ ከሰኔ ወር ጀምረው ቁጣባ ይጀምራሉ። ቁጣባ የሚጀምሩትም ዊጆ ብለው የወተት ዊጆ አለ፣ የቅቤ ውጆ አለ። እሱን ቆጥበው አተካና እለት ላይ ቅድሚያውኑ ይከፋፈላሉ። ተከፋፍለው ቅቤውንም ወተቱንም ተከፋፍለው ይዘጋጃሉ። በዛ ጊዜ ደግሞ መሳላ በሁሉም ቤት እኩል ላይኖር ይችላል። የኑሮ ደረጃቸው ዝቅ ያሉት ይሄን ወተትም ቅቤም ቆጮም ለሌላቸው እነኛ የቆጠቡት እናቶች ለነዛ ደሃ ምስኪን ለሆኑት የሚሰጡበት እና ሁሉም በደስታ የሚያሳልፍበት ነው። ሩቅ ያሉ ልጆች ደግሞ መጥተው ከነዛ ቤተሰብ ጋር ለማሳለፍ የሚመጡበት ነው። ባህላዊ የምግብ ዝግጅትን የቆጮ ቡላ አተካኑ የሚሰራበትን ግብዓትን የሚያዘጋጁበት በዓል የእናቶች በዋዜማውም አተካና ተብሎ እናቶች የሚያከብሩት በዓል ነው። ማሶ መሳሌ ይልስ፣ ማሰጠፍ፣ ጫክስ፣ ሌንጃን፣ እሜሳ መጭዬ፣ ጊረብ፣ ቡስትናሚ እያሉ ለደመራው ወንዝ ወርደው ጫካ ገብቶ እንጨት ለቅሞ ነው የሚያመጡት። ያ እንጨት እሜሳ ነው የሚባለው። ገና ለገና በዓሉ ደርሶ ሳይሆን ከክረምት በፊት ዛፍ ይቆረጥና ተፈልጦ ዊተራ እንላለን። ከቤት ውጭ ያለው ኤሪያ ላይ ሶስት አጥሮች አሉ። እዛ ዊተራ ላይ ተደርድሮ ደርቆ ነው የሚጠብቀው። ከዛም በተጨማሪ የወጣቶች ሚና ያው መሳላ ሳምንት ሙሉ አስራ አምስት ሙሉ ሲከበር ከብቶች የቤት እንስሶች እንዳይራቡ መኖ በቅድሚያ ነው የሚዘጋጀው። ልጆች ስንደዶ በመሰብሰብ ችቦ በመሰብሰብ የመሳላም በዓል ቅድመ ዝግጅት የሚያበስሩበት የልጆች ተሳትፎ የሚያደርጉበት ነው። ትልልቅ ሁለት ገበያዎች አሉ። ሰንጋ የሚገዛበት ቀጥሎ ደግሞ ሶስተኛው ሰጦ የሚባል ገበያ አለ። ከዚህ ወደ 25 ኪሎሜትር አካባቢ ዳምቦያ የሚባልበት ኤሪያ ላይ ሶስተኛ ገበያ መቻሪ ድኩታ ነው የሚሉት። ምን ማለት ነው? ሰው ያብዳል፣ ወይም በጣም ከደስታ ብዛት የተነሳ የሚታበድበት አይነት ገበያ ነው። እና እዛ ገበያ ጥቅሙ ሶስት አራት ጥቅም አለው። የመጀመሪያው በሁለቱ ገበያ ላይ ሰንጋ ያልገዛ ሶስተኛ ቻንስ አግኝቷል ማለት ነው። እንደ ዞን አንድ ገበያ ነው የሚቆመው። ሜቢ በሀገሪቱም አንድ ገበያ ብቻ ሊሆን ይችላል። በሀገሪቱም ለአንድ በዓመት ውስጥ አንድ ብቻ የሚቆምበት ገበያ እኛ አካባቢ ነው ያለው። በዓመት አንዴ የእርድ ቀን የሚቆም ገበያ ነው። ቦታም አለው ተከልሎ፣ ከዳንቧያ ከተማ ወደ 2.5 ኪሎ ሜትር ርቀት ላይ ያለ ያ ወጣቶች የተገረዙ ግርዘኞች ራሳቸው የሚያሳዩበት የከምባታ ያድያ የላ ወጣቶች ተሰባስቦ ፊልሚያ የሚያረጉበት ነው። አሁን ትንሽ የቀረ ነገር ቢኖርም ድሮ በዛ ልክ እንትን የሚያደርጉበት ነው። እስካታ ቃና ቀን ድረስ የማቻሪ ዲኩታ ይባላል። ሌሊት ነው ማንም ሳያዛው በዓሉና በህሉ አዟት ማለዳ ወጥቶ ወዲያው ከስድስት ሰዓት በፊት የሚበተን ገበያ ነው። የከምባታ ግርዘኞች ጥሩ ግንባታ የተደረገለት የሚለይበት የሚለይበት በመሳላ በዓል ነው። ቀደም ሲል አባቶቻችን ሲናገሩ እንሰማለን። እንደው ፎጣ ገሚቀጫ ገሚቀጫ ይባላል የእርስ በራሳቸው የሚታገሉበት ስለዚህ፣ ያሸነፈ በጣም የተገነባ ነው ተብሎ ይታሰባል። በመሳላ በዓል ላይ ነው ግርዘኞችም ወደ ገበያ የሚወጡት በመሳላ በዓል ነው። እዛ ሜዳ ላይ ሄደው የትግልም የሚያደርጉት በዛ ላይ ደግሞ ትልቅ ፍቅር ያለበት በአንድ አመት የተገረዙ ግርዘኞች ትልቅ ፍቅር ይዘው የሚያልፉበት በዓልም ጭምር ነው። ማነው የበለጠ የበላው? ክረምት ተገርዞ ያው ክረምት የሚያደርጉበት ምክንያት ትምህርት ተማሪዎች ትምህርት የሚማሩበት ብዙ ስራ የሚሰራበት ብዙ ጊዜ ክረምት እረፍት ይሆናል። ዝናብ ስለሚበዛ ማለት ነው። ስለዚህ እዛን ጊዜ የተገረዙ ግርዘኞች ወጥተው የማን እናት ናት ብዙ የመገበችው ጥሩ የመገበችው ጀግና ያደረገችው ሴቶች፣ አባቶች ቆመው ቁጭ ብለው እያዩ የሚደረግ ፍልሚያ ነው እና ስሙ ገሚጨንቻ ነው የሚባለው። በዛ ሌላ ወደ ሌላ ጥል ማሄድ ነው። እዛ መጣል አንዱ ሲፋለሙ አንዱ መጣሉን ብቻ ነው የሚታየው። እሱ ጀግና ነው የሚል ታይትል ለመውሰድ የሚደረግ። በአብዛኛው ሰ ገበያ ላይ የሚደረግ ነው በከምባታ ባህል ጥሩ መመገብ የሚችል በተወለደ በሰባት ቀን የሚለው በኛ በከምባታ ብሔረሰብ ብዙም ቦታ አይሰጠውም ምክንያቱም የኔ ልጅ ከተወለደ ጥሩ መብላት የሚችል ጥሩ መገንባት የሚችልበት ስቴጅ ላይ ከአስር አመት በኋላ ጀምሮ እንደውም ቀደም ሲል ትልቅ አስራ አራትም ጀምሮ ያሉ ወጣቶች የሚገረዙበት ይሄም ትርጉም ስላለው ነው የሚቀርበው። ጥሩ ለግርዘኛ ትልቅ ቦታ ነው የሚሰጠው። አንድ ልጅ ከመገረዙ በፊት የቅድመ ዝግጅትም ይደረጋል። እናት ዝግጅት ታደርጋለች፣ አባ ዝግጅት ያደርጋል። እርዶች እርድ አለ። ይህንም በደንብ መመገብ በሚችሉበት ሰዓት ታስቦ ነው የሚገረዙት። ቡላው አለ፣ የሚጠጣው አለ፣ ወተቱ አለ። እንዳልኩ መጨረሻ ላይ ግርዘኞች ከግርዛት ቦታቸው ሲወጡ ትግል አለ። ስለዚህ የክሌ ልጅ ጥሩ ተገንብቷል የሚልም ስምም ስላለ በጓደኞቹም ዘንድ ክበርም ስለሚያስፈልግ በቂ ዝግጅት ተደርጎ ነው ወደ ግርዛቱ የሚገባው። ላይ ሸፌ ይላሉ ያቺን ሸፌ አስረው አስቀምጠው በ16 ፈተው የሚሰሩበት ነው። አንዱ አተካና ነው። የከምባታ ባይል ታዋቂ የሆነው በ16 የሚሰራው አተካና ነው። አተካና ምሽት ተብሎ ይከበራል ወይም የሴቶች በዓል ነው ማለት ይቻላል። አተካና ከቆንጆ ቡላና ከወተት ተዋጽኦ የሚዘጋጅ በቃ ብራንድ የሆነ የከምባታ ብራንድ የሆነ ምግብ ነው ማለት ይችላል። በዛ ልክ ያዘጋጁና ለከርሞ መሳላን ወይም ለሚቀጥለው በዓል እንደ መነሻ የሚመገቡት ምግብ ነው። በጣም ጣፋጭ ነው። እንሰት ስፋቅ ሜሬሮም ይባላል ቆንጆ ሚያዊ ሾ በከምባተኛ ይባላል። ሴት እንሰት ናት። እሷን ምሬሮዋን ፍቀው አስቀምጠው እሷን በመሻ በጎንጋ በሚባለው ከትፈው ሸፌ በመስከረም አንድ አስረው በአስራ ስድስት ፈተው ፈታው ወተት ይዘጋጃል ቅቤ ይዘጋጃል ቅመማ ቅመም ጥቁር አዝሙድ ነጭ አዝሙድ አብሽ ኮሮሪማ ተዘጋጅቶ የጓሮ ቅመማ ቅመም አለ እሱም ተዘጋጅቶ በአንድ ላይ በወተት ጭምር ተደርጎ የሚሰራ ምግብ ነው። ልጃገረዶች፣ ወጣቶች፣ አባቶች፣ እናቶች። ለአባቶች ደግሞ ወግ አለው ሻቴ የሚባል ተለቅ ባለችው ሽማግሌዎች ቁጭ ባሉበት ይሰጣል። ለወንድ ወጣቶች በተለይ ይሰጣል። ለልጃገረዶች በተለይ፣ እናቶች በተለይ ይበላል። ካከል መቃቃር ያለበት አካል እያለ በሬ አይታረድም። በመካከላቸው ያለ ቁርሾ የሚፈታበት አዲሱን ዓመት በሰላም በጤና በግብርናውም ስራ ምርታማ ለመሆን የሚመራረቁበት፣ በንግዱም ምርታማ ለመሆን የሚመራረቁበት፣ በአጠቃላይ በኢኮኖሚውም ስራ እግዚአብሔር ዝናቡንም አስተካክሎ እንዲሰጥ፣ ጤናውንም እንዲሰጥ ንፋሱንም እንዲቆጣጠር የሚመራረቁበት በዓልም ስለሆነ በመካከል ቁርሾ ካለ እነዚህ ነገሮች ሁሉ አይሳኩም ተብሎ በብሔረሰቡ እምነት ስለሚጣል ማንም ሰው መሳላን እምብ የሚል የተጣላ ካለ የሚታረቅበት በዓል ስለሆነ ትልቅ ቦታ ያለው በዓል ነው። መጀመሪያ ተጣልቶ ሽማግሌ ቢሰባሰብም አልታረቅም ሞታት አለው የሚል ሰው አለ። ቅድሚያውኑ እሽ የማይል ፈቃደኛ ማይሆን ሽማግሌ ቢታገልም ማይል አለ። ያንን ግን መሳላ ሲደርስ መሳላን ሳይታረግ መሻገር የለበትም። ራሱም ስጋት ይኖረዋል። መሳላ ላይ ሳይታረግ ያለፈ ይሞታል ይባላል። ከዛ መነሻ የትኛውም ጥላቻ ላይ አሊታረቅም ያለ ሰው ሳይወድ በህሉ አዘወት ይታረቃል። ትልልቅ ሽማግሌዎች ጥላ ስር ትልቅ ዛፏዋ በራፉ ላይ ባለው ጥላ ስር ቁጭ ብሎ ያስታርቃሉ። ያን ካልታረቀ ደግሞ ለአመት መሳላ አይደርስም ይባላል። መሳላ ላይ የትኛውም በየትኛውም ነገር የተጣለ ሰው ሳይታረቅ አያልፍም። መሳላ ሪሾ ፋት ሾ ሰኔ ወር ነው። ጢኮ ተብለው በሬዎቹ ለቅልብ ይገባሉ። የተቀለቡ በሬዎች ለእርድ ቀን ይዘጋጃሉ። እርድ ቀን ደግሞ ግርቀሳንቸ የሚባልም አለ። ይሄም መሳላ ሲያርዱ ለቀጣይ መሳላ ደግሞ ቁጠባ ብሎ እዛው የሚያስቀሩት አለ። ይሄ ባህል አባቶች የሚያደርጉት ባህል ነው። ሁሉም በየእምነቱ ያርዳል። በማታ ሼማታ ዱልሮ በሚባልበት የእርድ በራፍ በህብረት ያርዳሉ። እንደ ከተማ እስከ 8 ከ6 እስከ 8 ጎዶሎ ቁጥር አይደረግም። ሙሉ ቁጥር ነው። ሼማታ ነው የሚባለው። የዛች የእርዷ የሚሳተፈው አካል ሼማታ ይባላል። 6 ወይም 8 ወይም 12 ነው የሚሆነው። ለዚህም ደግሞ በከተማም በገጠርም የቅድመ ቁጠባ ስራዎች አሉ። ከመስከረም ወር ጀምሮ የሚመጣውን የመስቀልን በዓል ታሳቢ በማድረግ የቁጠባ በዓል እናቶች በእናቶች በኩል ይቆጥባሉ፣ ወጣት በወጣት በኩል ይቆጥባል። አባቶች እንዲሁ በተመሳሳይ በአባቶች በኩል ይቆጥባሉ። የትኛውም ገንዘብ ቢመጣ አይፈራ፣ ለመሳላ በዓል ለሚገዛው ሰንጋ የተቆጠበዋል። ቅድመ ዝግጅት ተደርጎበታል። ትልቅ ቦታም ስላለው የማይፈራና ቤተሰቡ የሚደሰትበት በዓል ነው። ለዚህም በጋራ ተኬዶ ነው በሬ የሚገዛው፣ በጋራ ተጸልዮ ነው የሚታረደው፣ በጋራ ነው የሚቀመሰው። መጨረሻ ላይም ደግሞ በጋራ በጸሎት ነው የሚለያዩት። የእርድ ቀን ስታረድ ሆሽ ማላ። የሚሳ ስጋ ወላዶ ተብሎ ይሰራል። እሱም በህብረት በታረደው ቤት የሚበሉበት ነው። ለእናቶች ደግሞ ታስሮ ቤት ለቀሩት እናቶች ታስሮ ይላካል። እዛ ያለው አባቶች አንድ ላይ በህብረት ይበላሉ። የቁርስ ምግብ ተብሎ ከየስጋው ወጥቶ እዛው ተመግበው ተመራርቀው ብዙ መሳላን አድርሰን ብለው የአባቶቻችን አምላክ መረቀው ልጆችን መረቀው። አባቶች በዛ ልክ ነው የሚካሄደው። ቅርጫ ደግሞ ተከፋፍለው እያንዳንዱ በእቃው ይዞ ወደ ቤቱ ይሄዳል። እርድ ስርዓት ላይ ሴቶች አይገኙ ወንድ አባትና ወንድ ወጣቶች ያግዛሉ። ሴቶች የሴቱን ስራ በ16 ስለሰሩ 17 የወንዶች ነው። እናቶች ምንድነው በዛ ሆሽማ ላ አንድ ላይ ለሚበሉት ቆጮ ሰርተው ዳጣውንም ቅቤውንም አዘጋጅተው ይሰጣሉ። ወንዶች ናቸው ያን እለት የሚያካሄዱት። እዛን ቀን በቃ ደስታ ነው ስራ አይበዛም። ስራ የሚበዛው እናቶች ያዘጋጁትን በማቀራረብ ላይ አባቶች ሰንጋውን አርዶ በማከፋፈል ላይ ነው። እንትምለው በእርድ ለት ከብቶች ውጭ አይወጡም። መጀመሪያ የተዘጋጀውን ሳር የሚበሉበት ነው። ሳሩም ቅጠሉም እንስሳቱም ሰውም ሁሉ የሚደሰትበት በዓላችን ነው። አስ ዋቁ ባዲን ጡመገሻ ነው ይላሉ ከንባቶች። መስጠትና መቀበል በሰላም ያኖራል፣ መስጠትና መቀበል ከህዝብ ጋር ከሀገር ጋር በሰላም ያኖራል የሚል አባባል አለ። ስትሰጥ ይሰጣል። አሁን ወንድም ህዝቦች፣ የጋሞ ወንድም ህዝቦች፣ ወላይታ ወንድም ህዝቦች፣ ሀዲያዎች፣ እንዲሁም ስዳማዎች፣ ሌሎችም የሞች እዚህ ተገኝተው ከኛ ጋር የኛን በዓል የኛን አዲስ ዓመት አብሮ ማክበራቸው በጣም ትልቅ ነገር ነው። የህዝብ ለህዝብ ግንኙነትን ያጠናክራል አስባል። ከሌላ ክልል ነው የመጡት፣ ማዕከላዊ ክልል። ድሮ አብረን የኖርን ብንሆንም ያ ነገሩ ምንን ያሳያል? መቀባበልን ነው የሚያሳየው። ክብር ሰጥተው አክብረው መጥተዋል። ክብር ይዘው ይሄዳሉና በዛ ልክ መከባበርን መደማመጥን ያመጣል። የመሳላ በዓል አከባበር አጠቃላይ ሥነ ሥርዓቱ አንዱ የቱሪዝም አካል ተደርጎ መወሰድ አለበት። በዓመት አንዴ ቢካሄድም በዓመት አንዴ ቢከበርም የቱሪዝም ሚኒስቴርም ይህንን በአንክሮ ወስዶ መስራት ያለበት ስራ ነው ብዬ አስባለሁ። የማገዶ እንጨት ዝግጅት ከማድረግም ጀምሮ ከአንድ ወር በፊት ነው የማገዶ እንጨት የሚደረገው። ችቦዎች በር ላይ እየደረቁ ይጠብቃሉ። ስንደዶዎች አሉ። የጫወታ አለ፣ የአመጋገብ ስርዓቱ አለ፣ የመሰባሰቡ አለ። ከዚያ አንጻር በዓለምም ያሉ በውጭ ሀገር ያሉ አገር ውስጥ ያሉትም ጭምር የሚረዳዱበት ወደ ቤተሰብ ብር የሚልኩበት የተጎዳ የደከመ የተራበ የሚመገብበት በብሔረሰቡ በመሳላ በዓል ነው። ይህ ትልቅ በዓል ስለሆነ አንድም ከማሰባሰብ አንጻር በዩኒስኮ ጭምር እንዲመዘገብልን የቅድመ ዝግጅት እየተሰራ ያለበት ደስታ ኢትዮጵያ ህዝብም እንደ ሀብት ቆጥሮ ዲቭሎፕ ቢያደረገው ጥናቶች ቢሰሩበት ለመሰለ በዚህ በዓል ብዙ እሴቶችን ታያለ። ቅድም ከሌላ ዝምድ ማህበረሰቦች መጥተው ሲያከብሩልን አይተዋል። እዚህ አብረህ የምትበላበት ምግብ ብቻ አይደለም፣ ውጭ ሀገር ያሉ ሰዎች የሚመጡበት፣ አሁን ለምሳሌ ውጭ የወጡ ብዙ ሰዎች አሉ ከዚህ አካባቢ የሚመጡበት፣ ቤተሰብ የሚጠያየቅበት፣ ለቅሶ የሚደረስበት ነው። በሌላዊ በአመት ቆይተ ለቅሶ የሚደርስበት ጊዜም ነው። በአመት ቆይተ ሰውን ሰላም የምትልበት ጊዜ ነው እና ከዛ አንጻር ፋይዳው ትልቅ ነው። የዚህ በዓል ፋይዳው ትልቅ ነው። አንድነትን ዲቭሎፕ የሚያደርግ ነው። መቀባበልን ዲቭሎፕ የሚያደርግ ነው፣ የሚያሳይ ነው። ስለዚህ ከዛ አንጻር ቢመዘገብና አብረን ብናሳድገው የሚል ነገር አለኝ። ተንታ ከምባቲ ምናደብ እመን መሳሊ ወጌ የሊሾኪድነ ከምባቱ ደገመኖ አንበሪቾን ለመሊት ጥፊ ለመላና ለመላ ለንኪ ጄቾኒ ትንት ለመሊት ጥፊ ለመላና ለመላ ደረጃ መኪንሴም ካንቱሪስቲ መኪንሼም ይከሲ አሲ ቱሪስት ኢንቨስትመንት በቅት ማን ይወተኔ ከምባታ ዋልቴን ጡደኑንታ ግብዣ እንጫሳ ምዩዲ መሳላ ካን ቴሌቪዥኒን ተከታተልቴናንታ ወንቴናንታ ሁንዱን ኩነ ኢማን መሳሊ አያኒ ሁንዳን ካን ጠሚኒ ሊሽኔ ያ መሳላ በከምባታ ዋናችን ቅርጽናውና መሳላን ይሄን በዓል ለሚያከብራውና ለሚመለከታው ሁሉ እንኳን አደረሳችሁ እላለሁ ገለጥናም ሀገሬ ቴሌቪዥንና ተከታተልቴኑንት ቃግሰን ከምባታ ዋልቴን ዶኤኑንት ከምባቲ ቱሪዝሚ ኤልሚዳከተ ዋልቴን ዶኤኑንት ቃግሳም እመን አሮ ወጌ ከምባቲ መሳሊ ሁንዳን ከኔ ጡሚን ኢልሽ ኢትዮጵያ መናንክ ከምባቲ ኦሱንት ሁንዳን ከመን ጡሚን ኢልሽ ሆነያን ሶይነት ጫክሰን ሀገሬ ቲቪ ተከታተልዬ ሀገሬ ቲቪ ጡጂዬ ሀገሬ ቲቪ ወነ ዶረንቻ አስቴኖን ተቃግሳም ሀገሬ ቲቪን ተከታተሉ። ሀገሬ ቲቪ ሀገራችንን እያሳየ ቱሪዝማችንን እያሳየ ያለ ትልቅ ስራ እየሰራ ያለ ቲቪ ነው። እናመሰግናለን።